ቀሚስ እኮ በቃ ተረጋጊ። ቀሚስ ደውልን። እሺ። በሰማይ ያለው ፈጣሪ አባታችን ሆይ አንድ ነገር ተፈጠረ ማለት ሁሉም ነገር ነው የሚበላሽው። እባክ ልጄን አደራ። እባክ የሶፊያ ቻቤዝ ቤተሰቦች አለን። የእኔ ልጅ ናት አቤት አለ። እንዴት ናት? ከፍተኛ አደጋን የደረሰባት የጎድን አጥንቷ ተሰብሯል እና ሌሎች ብዙ የውስጥ ጉዳቶች ያሉባት። ልጁስ እንዴት ነው? እሱን እየተከታተልነው ነው። ነገር ግን ልጁም ቢሆን አደጋ ላይ ነው። ጭንሱም ሊጨናገፍ የሚችልበት እድል ከፍተኛ ነው። እውነቱን መናገር ስላለብኝ ሁሉም አደጋ ላይ ናቸው። ነገር ግን ህፃኑ ይብስ አንድ ጊዜ ልጄን ገብቼ ማየት እችላለሁ? እስካሁን ድረስ አልነቃችም፣ ግን ማየት ትችላላችሁ። አመሰግናለሁ። እኔም እንደዛው። እኔም ገብቼ ላይ አትባክ። ከእኔና ከሚጌል በኋላ ብትገባ ይሻላል። አተንዳል ካቷልፎሶ እባካችሁን፣ እንግባ። በዚህ በኩል እሺ። ዶክተር አለቃ የሚፈልገው ዝርዝር መረጃ ይሄ ነው። ይሄ ሁሉ የገንዘብ ልውውጥ ነው። ሁሉም ነገር እዚህ አለ። እኔ ማ? አንተ ስላልተመለስክ ፈልቼ ነበር። የተቃረቡም ምን ልታደርገው ነው ታዲያ? በቃ አልቋል። የመጨረሻው ነው። አታስብ። ጥንቅቅ ያለ ነው። እርግጠኛ ነህ ግን? እኔን ትጠራጠረኛለህ እንዴ? በጭራሻ ከአለን ጋር ሌላ ችግር ውስጥ መግባት ስለማልፈልግ፣ ምንም አትጨናነቅ። ሌላ የምትፈልገው ነገር ካለ አሳውቀኝ። እሺ፣ በጣም ነው የማመሰግነው። እሺ፣ ሉዊስ፣ እንዴት ነህ ታዲያ? ሁሉም ነገር ዝግጁ ነው አለቃ? ሁሉም ነገር? አዎ፣ ተመልከት። እስኪ እናያለን። በጣም አሪፍ ነው። በጣም ነው የማመሰግነው። ሌላ ነገር ካለ ወዲያውኑ ደግሞ። እሺ አለቃ። አሁን የት ነው የምትሄደው ግን? ማለቴ የሆነ ሰው ከጠየቀኝ፣ ምን ልበል? አላንድሮ ጋር ነኝ። እሺ፣ የኔ ፍቅር፣ የኔ ውድ ልጅ ደህና መሆን አለብሽ። የኔ ውድ ደህና መሆንና ልጅሽን መንከባከብ በደንብ መያዝ መቻል አለብሽ። ሶፊያ ይኒ ውድ እባክሽ ጠንክሪልኝ። አንቺና ረቤካ ሕይወቶቼ ናችሁ። እባክሽ ሁለታችሁንም ማጣት መጭቃሽ አልችልም። ሰላም፣ እንዴት ነሽ? የመጣሁት ያው ለማመልከት ነው። እሺ ይቻላል። ምን ነበር ማመልከት የፈለግሽው? መኪና የጠፍታብኝ ነበር። የመጣውት እቃ ለመግዛት ወደ አንድ ሱቅ ገባውና፣ ስመለስ መኪና የናጣውት። የአውራጃው አቃቢ ጎዳለሽበት ስፍራ እንዲመጣና በተቻለው ፍጥነት ቃለሽ እንዲወስድ ለማድረግ እሞክራለሁ። በጣም ነው ማመሰግነው። አንሳው እንጂ አንሳው ሰላም ምጉ፣ ኢዛቤላ ነኝ። ይቅርታ ግን አሁን አሊያንድሮ የት እንዳለ ታውቃለህ እንዴ? አታውቅም? እሺ በቃ በጣም ነው ማመሰግነው። ይህ ሁሉ ተረጋጋ፣ ሶፊያ፣ ምንም አትሆንም። እሺ እኔ እንጃ፣ ብቻ በጣም ጨንቆኛል። ምን ማድረግ እንዳለብኝ እንኳን አላውቅም። ለምን ለጎንዛሌ ደውለን፣ ሶፊ የሆስፒታል መግባቷን አንነግረውም። እባክህ፣ እንዲረዳ ችግር የለው ትንሽ ቆይቼ እመጣለሁ። እሺ ቆይ፣ ምንድን ነው የተፈጠረው? የኔ ልጅ ድህና አትመስለኝም። በጭራሽ በጣም ነው የፈራሁት፣ በሕይወቴ እነዚህ ብዙ መሳሪያ ተሰካክቶባት አይችል አላውቅም። ፈርቻለሁ። ሙሉ ሰውነቷ ላይ ነው የሰካኩባት። ከዚህ በፊትም የሶፊያ እናትም እንደዚሁና ካየኋት በኋላ ብዙም ሰዓት ቆይ፣ ህይወቷ ነው ያለፈው። ሶፊ መጥረፍ አለባት። ምንም አትጨነቅ አንተ። ሶፊያ ደና ነው ሞቶ አቶ አልፎንሶ እባክ አንድ ጊዜ ልያት የኔ ልጅ እኮ ነው ያረገዘችው። እባክን እሺ በለኝና ገብቼ ልያት። ውሳኔው የአንተ ብቻ ነው የሚሆኑ። አባታችን እባክን፣ አቶ አልፎንሶ ልጄ እኮ ነው እባክን፣ እንዳያት ፍቀድልኝ። እሺ ግባ። ከመግባትህ በፊት አንድ ነገር በደንብ እንድታውቅ እፈልጋለሁ። ልጄን ገብተ ካበሳጫት ወደው እንዲያስወጡ ነው ማለት። ምንም አትጨነቅ አንተ ብቻ ፍቀድልኝ። ትክክለኛ ነገር የወሰንክ ይመስለኛል። እኔ እንጂ አላውቅም። አንድ የማውቀው ነገር ከዚህ በኋላ አንድ እንኳን እንዲጎዳታ አለመፍቀዴ ነው። ለሶፊ ሕይወቴንም ቢሆን ሳልሰስት መስጠት እችላለሁ። አውቃለሁ፣ ግን ራስን ማረጋጋት ነው ያለብህ። ምክንያቱም የምትጨነቅላት አንተ ብቻ ሳትሆን እኔም ነኝ፣ ሙሉ ቤተሰቡም አብሯት አለ። ተመልከታቸው ፓንቾ። እንዴት ነው ሶፊያ እዚህ ነኝ። ደህና መሆን አለብሽ። ይሁልሽን ውድ ቤተሰብ ስለመመስረት ምን ያህል ጊዜ እንዳቀድን የምናቆኛነን። እናሁን ከኔ ልጅ እንዳረገች ስሰማ ማመን ከበደኝ። የፍቅራችን ፍሬ ነው። ያደረግኩት ነገር አንገቴን ያስደፋኝ፣ ግን በጣም እርግጠኛ የሆንኩበት ነገር አንችን ማጣት እንደማልፈልግ ብቻ ነው። ጓል ያህን ድሮ ተመልሷል እንዴ እንዴት እስካሁን ድረስ አልተመለሰም እመቤት የት እንዳለ ታውቃለህ አይ እኔ የማውቀው ነገር የለም ለእኔ ምንም ያለኝ ነገር አልነበረም ምንም አላውቅም የምትፈልጊው ነገር አለ ምን መሰለ መኪና የተሰርቆ እኮ ነው እንዴት ልትሰረቅ ይቻል ከኬረን ጋር ቃለ መግዛት ወደ እሱ ጋ ገብቼ ነበርና ከዚያ ልክ ስንወጣ ቦታው ላይ የለም ለመሆኑ መረጃውን ለፖሊስ አስተላልፈሻል ሰውቅ ያለ ወዲያውኑ ነበር ወዲያው ወደ ጣቢያ የሄድኩት ያው መገኘቱ አይቀርም ማግኘታቸውም አይቀርም ብቻ አንቺ ተረጋጊ የማይሆን ነገር ያደርጉበታል ብዬ ነው እየተጨነኩ ያለሁት። አንዳንድ ጊዜ እኮ ወንጀለኞች በሚሰርቁት መኪና ከባባዱ ወንጀሎችን ይፈጽሙና ራሳቸውን ለመሰወር። እንግዲህ እንደዚህ ያለ ነገር አያደርጉም ብዬ አስባለሁ። ተረጋጊ። ለሰርጉ የሚሆኑ ነገሮችን እየገዛ ነበር፣ ከዛ ሆቴልም ገባል። ብቻ በጣም የሚያስጠላ ነገር ነበር። ደሞ ኮኬረን እቃዎችን ስታይ በጣም ስለቆየች ነው እንደዚህ ያለ ነገር። አዎ ይገባኛል። እና ደሞ አሊ አንድሮንም ማግኘት እንኳ አልቻልኩም። ስለዚህ ሌላ ሰው ማግኘት አለብኝ ማለት ነው። ግን የሚመጣ ከሆነ ባክ ደውልልኝ እሺ። ውስጥ እየተጨነቀ ስላለ እሱን እንዳየው ለኔ ነው። መቤት ምንድን ነው የሚያስጨንቀሽ? አላውቅም ግን ያለ አንድሯ ለመኖር እያስጨነቀኝ ነው ያለው። ያው የምለው ይገባል አይደል መቼስ። አዎ ግን የምትፈልጊው ነገር ካለ ከጎንሽ ነኝ። እሺ መቤት፣ ጠንካራ ነው መሆን ያለብሽ። እባክሽ ለልጃችን ስትይ የኔ ውድ ተስፋ እንዳትቆርጪ። እኔም ደሞ እዚህ ጋር ካንቺ ጋር ነኝ የኔ ፍቅር ለአንቺ ያለኝ ፍቅር አልቀነሰ። ያለንን ነገር ማጠናከር መቻል ነው ያለብን፣ ምክንያቱም ልጃችን ቤተሰብ ሊኖሩ ይገባል። እባክሽ ደህና ሁኝልኝ፣ አሌሃንድሮ አረጋጊ፣ ሶፊያ ሆስፒታል ውስጥን ያለ ነው። ምን ቆይ፣ ምንድን ነው የሆንኩት? አደጋ ደርሶብሽ ነው መኪና ገሽቶሽ ነው። ሶፊያ ግን እባክሽ፣ መረጋጋት መቻል አለብሽ። አንተ እዚህ ምን እያደረክ ነው? የተፈጠረውን ነገር ስሰማ ላይሽ ነው የመጣሁት። ሚጌሬት ነው ያለው ውጭ ነው ያለው። አይመጣም። ላገኘው ፈልጋለሁ። በጣም ጥሩ ነሽ ሬቤካ፣ በቃ አሁን እንገናኛለን። ጠንቀቅ በየኔ ፍቅር። ስማኝ ወንድሜ ይህን አልሃንድሮ የተባለ ሰውዬ እንድናስወጣው ከፈለግ አሳውቀኝ፣ እሺ? ሀሳብ እንዳይገባ ብቻ እሺ፣ አደራ አሳውቀኝ፣ እሺ? ጓደኛዬ። ሶፊያ ነቅታለች፣ ትመሰገኝ። እንዴት ናት? ትንሽ ግራ ተጋብታለች። የተፈጠረው ነገር ራሱ አልገባትም፣ ግን አንተ ማነጋገር ትፈልጋለች። ሚጌኤል ወደ ውስጥ ግባና አነጋግራት። እንደዛ ነው። እሺ አቶ አልፎንሶ ከፈለግ ቀድመ መግባት ይችላል። አይ አይሆንም፣ አንተ ግባ፣ ልታያት ትፈልገሃል። እሷም አንተን ነው የጠየቀችው። ግባ። በጣም ነው አመሰግናለሁ። ሌላስ ምንድን ነው ያለችው? ብዙም አላወራንም ገና ከመንቃቷ። ስለ ሚጌል ነው የጠየቀችው። ምንም ነገር አላወራንም። ታዲያ ምን ይገርማል? ይህን ሁሉ ጊዜ ሲንከባከባት የነበረው እኮ እሱ ነው። እናት ትሰማኛለ? እሱን መጠየቋ ደግሞ አይገርምም። የምትፈልጉት ነገር ካለ አለሁ፣ እኔን ጠይቁኝ። ይቅርታ አድርጉልኝ። ተረጋጋ፣ በቃ ሁሉም ነገር ሰላም ነው የሚሆነው። ጥሩ ነገር መጣ። በቃ አንተ ተረጋጋ። አሁን እንዴት ነሽ ልጅ? እንዴት ነው ሚጌል? ተረጋጊ። አሁን ምርመራ እየተደረገ ነው ያለው። ወይኔ፣ እባክህን ልጅሽ ምንም አልሆነም በለኝ። ዶክተሩ እንዳለው ከሆነ ያልተራሳው እንደ ምርመራ ያደርጋሉ፣ ነገር ግን ያን ያህል የሚያስፈራ አይደለም። በጭራሽ ምንም ነገር እንዲሆን አልፈልግም ሶፊያ ልክ እኔ ደና እንደመሆን እንዳመንሽ ሁሉ ልጅሽም ደግሞ ደና እንደሚሆን ትልቅ እምነት ሊኖርሽ ይገባል። እምነትሽ ያድነዋል። ምንም አይሆንም። እኔ ንመኝ እኔ ግን ምንም ነገር አልገባኝም። ቆይ እንዴት ነው እንደዚህ የሆነው? ምንድን ነው የተፈጠረው? ከፍተኛ ህመሜ የተሰማኝ ነው ሙሉ ሰውነቴ ነ እየመሰለኝ፣ አይደለም ሚጌል እያመመኝ ነው። መኪና ወደ እኔ ሲመጣ አላየሁትም ነበር። ድንገት ነው የገጨኝ። በቃ ተረጋጊ፣ ተረጋጊ፣ አታልቅሽ። ከልቤ ነው። በጣም ነው የፈራሁት። አንቺ የሆነ ልጅሽን ለመታደግ ምንም ነገር ከማድረግ ወደ ኋላ ምንም ነገር ሊዛ እኔ ነኝ። እስካሁን ምን እንደተፈጠረ የምታውቂው ነገር አለ? አሊያንድሮ እስካሁን ድረስ አልመጣም እና ደግሞ ስልኬን አያነሳም። አልችልም፣ ጭንቀቱንም መሸከም አቅቶኛል። አሁን መረጋጋት ነው ያለብሽ። ነው እንድረጋጋ የምጠብቂው? ልጅቷ ከሞተች በቀጥታ እስር ቤት ነው የምንገባው። ተቆጣጠሪ እና ደግሞ የማየውን ነገር አትበይ። የሆነ ሰው እኮ ሊሰማሽ ይችላል፣ እንዴት ሶፊያ መሬት ላይ እንደተዘረረች የተፈጠረውን ነገር ከጭንቅላትሽ መሰረዝ መቻል አለብሽ። መርሳት ስላለብሽ፣ እርሹ በቃ። አለበለዚያ ግን ሰውጣቱን እንዲቀስርብን ነው የምታደርጊው። ልጅን ፈጣሪ ይማርልኝ። አቦዬ እህቴ እንዴት ናት? ልጁስ እንዴት ነው? እህትሽ ደህና ናት። አሁን ደግሞ ነቅታለች። ስለ ልጁ ግን ምንም የምናውቀው ነገር የለም። እንዴት ነው እንደዚህ አይነት ነገር ሊፈጠር የቻለው? ተረጋጊ ሬቤካ፣ ሁሉም ነገር ሰላም ይሆናል። ላገኛት እፈልጋለሁ። ልክ ሚጌል እንደወጣ አንቺ መግባትና ማናገር ትችያለሽ። ተረጋጊ ሊያንድሮስ ስለ ልጁ የሚያውቀው ነገር አለ። አው ያውቃል። እንዴት እንዳወቀው ፈጣሪ ነው የሚያውቀው፣ ግን ያውቃል። አቤት ረቤካ ሶፊያ፣ ሆድ ውስጥ ያለው ልጅ ያንተ መሆኑን ካወቅ የህቴን ጉዳይ ቸል እንዳትለው። ቢያንስ እየተከታተላት ያለው ዶክተር እንኳን ጥሩ ስለመሆኑ እርግጠኛ ሆነ፣ እባክህን። ዶክተሩን አነጋግሬው ነበር እና እንድንጠብቅ ብቻ ነው የነገረን። አንቺ ሶፊያ ነፍሰ ጥሩ መሆኗን ታውቂ ነበር? አዎ፣ እህቷ እኮ ነኝ። ታዲያ ለምንድን ያልነገርሽኝ አሊያንድሮ? እኔ እንኳን ልነግር ፈልጌ ነበር፣ ግን ደግሞ አንተን በጣም ነበር የጎዳሃት። ንገረኝ፣ ከአንተ ጋር መነጋገር ቀላል የሚሆን ይመስልሃል? አሊያንድሮ ቆይ፣ እዚህ ምንድን ነው የሚሰራው? አንቺን ለማየት ወደ ቤት ሄደው ነበር። እና ለምን ጉዳይ? እንዴት እንዳወቀ አላውቅም፣ ግን ነፍሰ ጥሩ መሆንሽን ደርሶበታል። ምን ቆይ እንዴት ታዲያ ቆይ ምን ላድርግ ነው አሊያንድሮ በጣም ነው የተጨለ አይ አሁን ላይ እሱን የማናገርበት ምንም አቅም የለኝም የለኝም አሁን የምትነግሪው ነገር በሙሉ ይረዳል የልጁም አባት ነው አሁን ትልቁ ነገር የአንቺ መረጋጋት ነው አንድ አንቺና ልጁ ሰላሙን እንጂ ሌላውን ነገር በማስተካከል እኔ ረዳሻለሁ እመቤት ኢዛቤላ እንደ እንደው ረዳሽ ነገር ይኖራል አይ የለም ግን ካላስቸገርኩ እባክህ ያልያንድሮ ሾፌር ጋር ልደውልልኝ ትችላለህ እኮ ለምን ጉዳይ አሁን የእሱ ነገር በጣም እያስጨነቀኝ ነው እና ደህና መሆኑን ማወቅ እፈልጋለሁ ለዛ ብዬ ነው እመቤት በጣም ይቅርታ አድርግልኝ ግን በእንደዚህ አይነት ሁኔታ አቶ አልያንድሮን መረበሽ አልችልም እሺ ያልከው ነገር በጣም ትክክል ነው ግን ደግሞ እስካሁን ድረስ ምንም ሳይል ጠፋ አይደለ በጣም ነው የሚገርመው እስኪ ትንሽ እንጠብቀው እመቤት እስከዛው ድረስ ምንም ነገር ካላለን እንደውልለታለን ምን ያለች ታዲያ? እሺ ይሁን በቃ እባክሽ ተረጋጊም። መቤት አለን። ኢዛቤላ ስለ ደወልኩኝ ይቅርታ አድርግልኝ። ግን አሊያንድሮን ፈልጌ ነበር። ስለ ጨነቀኝ ነው ወዳንተ የደወልኩት። አሊያንድሮ ደና ነው? ከኔ ጋር ነው ያለው። ማን የደወለው ኢዛቤላ? አንድ ጊዜ ሄሎ፣ ኢዛ ይቅርታ አድርጊልኝ ስልኬን አላየሁትም ነበር። ቆይ ለምን ምን ተፈጥሮ ነው? አሊያንድሮ እንዴ፣ አሊያንድሮ፣ ቆይ ምን ሆነ ሶፊያ? ሶፊ አደጋ ገጥሟት ነው። እሷ ያመጣውልን ነገር ብታውቅ ትዘል ነበር። እድሜ ለልዊስ ስንበል እንጂ የግንባታ ድርጅታችን የፋይናንስ ሰነድ በእጃችን ገብቷል። ስለዚህ አልያንድሮ ምንም ነገር ማስቆም አይችልም ማለት ነው። በጣም አሪፍ ሉዊስ ሙሉ በሙሉ የኛ ወገን ነው። ደስ አይልም? የህክምና ወጪ መሸፈናቸው ነገርኩኮ። አሁን የግንባታ ድርጅቱ ላይ ከዚህ በላይ እንደሚረዳን በጣም እርግጠኛ ነኝ። ቆይ ግን ምን ሆና ነው? የመኪና አደጋ ነው። አደጋውን ያደረሰው ሰው ተያዘ? እሱ ለማጣራት ጊዜ አልነበረኝም። እውነት ለመናገር አደጋው ማን እንዳደረሰው አላወቅንም። ድሮ በጣም ነው ማዝ ነው ማለት ምንም ነገር ቢሆን በፍጹም ለሶፊያ ህመመን አልመኝላት። በጣም አመሰግናለሁ። እንዳለብኝ አላውቅም ግን መጥቻ ጥገብ እንደሆን ትፈልጋለህ? አይ አንቺ ምንም አትጨነቂ። አይ ብቻ ልተውማ አይገባል። በጣም አመሰግናለሁ። አለን እዚህ ነው እና ወደ ቤት ንሳ ትመጣለህ? ልመለስም ላልመለስም እችላለሁ። እደውል ልሻለሁ ራስ ያናድድ ይበለኝ፣ ይበለኝ። ያናድዳል፣ በጣም ያናዳል። የራሴ ጥፋት ነው፣ ራሴ እኔን ተጠያቂ በገዛች ነው። ሶፊያ እንቅልፍ ወስዷታል። ጥሩ ነው። የህመም ማስታገሻ ስለሰጧት ደህና ትሆናለች። ያለውን ነገር ስላሳወከኝ አመሰግና። ደግሞ አንተን ለማነጋገር ተስማምታለች፣ ስለዚህ አንተ ከነቃች በኋላ መግባት ትችላለህ። አመሰግናለሁ። አሊያንድሮ፣ ብዙ ነገር ማስተካከል እንዳለባ አውቃለሁ። ግን ደግሞ ሶፊያ መበሳጨት የለባት። እኔ ለበሳጨት አልፈልግም። ልጄን ብዬ ነው የመጣሁት። እሷም እናት ለመሆን ጓጉታለች። ደግሞ በጣም ጥሩ ሰው ናት። አንተም እሷን መንከባከብ እንደምትፈልግ አውቃለሁ፣ ግን ብቻዋን አደለችም። እኔም በበኩሌ ሶፊያና ልጇ ደና መሆናቸውን እርግጠኛ መሆን እፈልጋለሁ። ኢዩልህ ሶፊያ አሁንም ቢሆን ህጋዊ ሚስቴ ናት። እሷን ለመንከባከብ ምንም ነገር ከማድረግ ወደኋላ አለልም። ለእሷ ምንም ነገር ለማድረግ ፈቃደኛ ነኝ። አንተ እዚህ ውስጥ የሚያገባህ ነገር የለም። መቼ እንደሚስት አከበርካት? እሷን የመንከባከብ እድሉ ነበር ግን አንተ ከህይወት አስወጣት። ስለማታውቀው ነገር ነው እያወራ ያለ። የእውነት ብትወዳት ኖሮማ የሚገባትን ደስታ እንድታገኝ ትተዋትና ነጻ እንድትሆን ትፈልግ ነበር። ግን እኔ እንደገባኝ ከሆነ ላለመሸነፍ ስትል ብቻ እሷን ጨርሶ ልታጣት አትፈልግም። የምትለው ነገር ልክ አይደለም። ሶፊያን ወዳታል። ፍቅርህን የምታሳይበት መንገድ ያስቃል። በአንተ ምክንያት ብዙ ነው የተጎዳችው እና ያ ነገር ዳግመኛ እንዲፈጠር በግንኙነታችን መሃል መግባትህን አቁም። ከእሷ ጋር ያለ ግንኙነት ስላበቃ ሌላ ሴት ጋር ሄደህን አትርሰ መቼም ቢሆን ግን ከእሷ አራኩም ነበር። እስኪ እሱን አብረናያለን ምክንያቱም ይሄ ከዚህ በኋላ ያንተ ውሳኔ አይሆንም። ይሄ ውሳኔ ሶፊያ ነው። አሁን ይቅርታ አድርግልኝ። ሳስበው ግሌ ላይ ሆንሽ ነገር አለ። ኬረን ሁኔታሽ እኮ ትክክል አይደለም። ምን ሆነሽ ነው? ኧረ ምንም አልሆንኩም። ምን ልልሽ ፈልጌ መሰለሽ? ትንሽ የተበሳጨሽና የተናደሽ ትመስያለሽ። ይቅርታ አድርጊ፣ ሊቫኔሳ ግን ዝም ብዬ እየተጨነቅኩ ነው ያለሁት። ቀሚሷ አልደረሰም አሉኝ እና እሱ ነገር ልቤን ያዘው። እና ውይ ውይ፣ በቃ ተረጋጊ። ትንሽ ጊዜ እንስጠውና ምንም አዲስ ነገር ከሌለ ሌላ ነገር እንፈልጋለን። ሆነም ቀረ፣ ግን ቆንጆ ነሽ፣ መታየትሽ አይቀርም። እሺ፣ የእኔ ውዶች እንዴት ናችሁ? ሰላም፣ ደህና ነን። ልጅሽ የሰርግ ቀሚሷ በጣም አናዷታል እና እሷን ዘና ለማድረግ እየሞከርኩ ነው። እውነት ነው እንዴ? ውዴ፣ መቼ ሲሰርግ ነገር አልጋ በልጋ እንደመሆን ታውቂያለሽ አይደለም ኬረን? አይ አይ፣ እሱማ ቀላል አይደለም፣ ግን ሙሉ ሂደቱ እንደዚህ ከባድ አይመስለኝም ነበር፣ ለዛ ነው። አዎ ይገባኛል፣ ልክ። ግን ደግሞ አሁን ሁሉም ነገር አውቅተዋል። ደግሞ ከልክ በላይ መጨነቁ ትርፍ እንደሌለው ይገባሻል። እኔም ባንቺ ቦታ ነበር፣ ሁሉም ሽሬ ያጋጥመዋል። እውነት ነው እኔ ቆንጆ፣ ዋናው ነገር የኤድዋርዶ ሚስት ብትሆኝ ነው የሚለው ነው እና ሁላችንም አንድ ትልቅ ቤተሰብ ልንሆነ እውነት ነው